ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ሴቶች አንድን ወንድ በድብቅ ሲወዱት ሊያሳዩ የሚችሏቸውን ስውር ምልክቶች እንመለከታለን። የፍቅር ስሜት ሁልጊዜ በግልጽ የሚታይ ነገር አይደለም። በተለይም በመጀመሪያዎቹ ደረጃዎች አንዳንድ ሴቶች ስሜታቸውን ለመግለጽ ሊፈሩ ወይም ደግሞ ሊያቅማሙ ይችላሉ። ነገር ግን ድርጊቶቻቸው እና የሰውነት ቋንቋቸው ብዙ ጊዜ ወይም ደግሞ ብዙ ነገር ሊናገር ይችላል። እነዚህን ስውር ምልክቶች መገንዘብ አንዲት ሴት ለአንተ ፍላጎት እንዳላት ወይም እንደሌላት ለመረዳት ያግዝሃል። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። የመጀመሪያውና በጣም ግልጽ ከሆኑት ምልክቶች አንዱ በተደጋጋሚ አይናይንህን በጥልቀት ማየት ወይም በተመስጦ ማየት ነው። አንድ ሰው ለአንድ ነገር ወይም ደግሞ ለአንድ ሰው ፍላጎት ሲኖሮ ብዙ ጊዜ አይኑን ከዚያ ነገር ላይ ወይም ከዚያ ሰው ላይ ማንሳት ይቸግረዋል። አንድ ሴት በምትነጋገሩበት ወይም ደግሞ ዝም ብላችሁ በአንድ ክፍል ውስጥ ስትሆኑ እንኳን ብዙ ጊዜ አይንህን ብዙና በተደጋጋሚ ጊዜ እያየች ከሆነ ይህ ለአንተ ፍላጎት እንዳላት የሚያሳይ ምልክት ሊሆን ይችላል። በተለይም ደግሞ ይህ የአይን ለአይን እይታ ፈገግታ የሚጨምር ከሆነ የበለጠ ትርጉም ይኖረዋል። የሰውነት ቋንቋ ባለሙያ የሆኑት ዶክተር ሄለን ፊሸር እንደሚሉት የአይን ንክኪ ወይም ደግሞ የአይን ላይን እይታ የፍላጎትና የመተሳሰብ ጠንካራ ምልክት ነው። አንድ ሰው ለአንድ ሰው የፍቅር ስሜት ሲኖረው ከወትሮው የበለጠ ብዙ ጊዜ አይን አይኑን ይመለከታል። ሁለተኛው ምልክት በዙሪያ ስትሆን የሰውነት ቋንቋዋ ላይ የሚታዩ ለውጦች ናቸው። ይህ ጸጉሯን በጣቶቿ አመነካካት ቀጥ ብላ መቀመጥ፣ ትከሻዋን ወደ ኋላ ማቅናት ወይም ደግሞ አልባሳቷን በትንሹ ወይም ደግሞ ቀስ እያለች ማስተካከልን ሊያካትት ይችላል። እነዚህ ድርጊቶች ሳታውቀው ትኩረት ለመሳብና የተሻለ ለመታየት የምታደርጋቸው ጥረቶች ናቸው። በጆርናል ኦፍ ነንቨርባል ቢሄቪየር ላይ የወጣ አንድ ጥናት እንደሚያመለክተው ሰዎች ለአንድ ሰው የፍቅር ስሜት ሲኖራቸው ሳያውቁት የሰውነት ቋንቋቸውን እንደሚቀይሩ አረጋግጧል። እነዚህ ለውጦች ይብልጥ ማራኪና ተደራሽ ለመሆን ያለሙ ናቸው። በአንድ ቡድን ውስጥ ስትሆኑ አንዲት ሴት በአጠቃላይ ዘና ብላ የምትታይ ቢሆንም፣ ወደ አንተ ስትዞር በድንገት ቀጥ ብላ ብትቀመጥ ወይም ደግሞ ጸጉሯን ብትነካካ ይህ ለአንተ ፍላጎት እንዳላት ሊያመለክት ይችላል። ሶስተኛው ምልክት ለምትናገረው ነገር ልዩ ትኩረት መስጠት ነው። የምትናገረውን በጥሞና ካዳመጠች ጥያቄዎችን ከጠየቀች እና ከዚህ በፊት የነገርካትን ዝርዝር ነገር የምታስታውስ ከሆነ ይህ ለአንተ ፍላጎት እንዳላት የሚያሳይ ሌላኛው ምልክት ነው። ሰዎች ለሚወዱት ሰው ሀሳብና አስተያየት የበለጠ ትኩረት ይሰጣሉ። አንዲት ሴት ለአንተ እውነተኛ ፍላጎት ካላት የምትናገረውን ብቻ ሳይሆን እንዴት እንደምትናገር ጭምር ታስታውሳለች። ስሜትን ለመረዳት ትሞክራለች፣ እናም ደግሞ ለሐሳቦችህ አክብሮት ታሳያለች። በአንድ ወቅት አንዲት ሴት አንድ ወንድ ስላለው የትርፍ ጊዜ ማሳለፊያ ሲናገር በጣም በጥሞና ታዳምጠው ነበር። ከሳምንታት በኋላ ስለዚያ የትርፍ ጊዜ ማሳለፊያ ጥያቄዎችን ስትጠይቀው በጣም ተገረመ። ይህ ስለሱ የነበራት ፍላጎት ምልክት ነበር። አራተኛው ምልክት በአጋጣሚ መንካት ወይም ደግሞ በተቻለ መጠን በአቅራቢያ ለመሆን መሞከር ነው። ይህ ክንድህን በትንሹ መንካት፣ ስትለቅ ትከሻህን መንካት ወይም ደግሞ ሁልጊዜ በአንድ ክፍል ውስጥ በአቅራቢያ መቀመጥን ሊያካትት ይችላል። እነዚህ ድርጊቶች አካላዊ ቅርርብ ለመፍጠር እና ምቾት ለመሰማት የምታደርጋቸው ንቃተህሊናዊ ያልሆኑ ወይም ደግሞ በድብቅ ወይም ሳታውቃቸው የምታደርጋቸው ሙከራዎች ሊሆኑ ይችላሉ። በአካላዊ ንክኪ ሳይኮሎጂ ላይ የተደረጉ ጥናቶች እንደሚያሳዩት ከሆነ ንክኪ የፍላጎትና የመተሳሰብ ምልክት ሊሆን ይችላል። በአጋጣሚ የሚመስሉ ንክኪዎች አንድ ሰው ሌላውን በድብቅ እንደሚወደው ሊያሳዩ ይችላሉ። በአንድ ዝግጅት ላይ ስትነጋገሩ ብዙ ሰዎች ቢኖርም ሁልጊዜ በአቅራቢያህ ለመቆየት የምትሞክር ሴት ወይም ደግሞ አልፎ አልፎ እጅህን ወይም ደግሞ ትከሻህን የምትነካካ ከሆነ ይህ ለአንተ ፍላጎት እንዳላት የሚያሳይ ምልክት ነው። አምስተኛው ምልክት ስለ ግል ህይወት ጥያቄዎችን መጠየቅ ነው። የቤተሰብህን፣ የጓደኞችህን፣ የትርፍ ጊዜ ማሳለፊያዎችን ግቦችህንና እሴቶችህን ለማወቅ ፍላጎት ካሳየች ይህ ከአንተ ጋር ጥልቅ ግንኙነት ለመፍጠር እንደምትፈልግ የሚያሳይ ምልክት ነው። ሰዎች ለሚወዱት ሰው ህይወት የበለጠ ፍላጎት ያሳያሉ። የፍቅር ግንኙነት አማካሪዎች እንደሚሉት አንዲት ሴት በ ስለ ግል ህይወት ወይም በግል ህይወትህ ዝርዝር ጥያቄዎችን ስትጠይቅ ከአንተ ጋር ከጓደኝነት በላይ የሆነ ግንኙነት ለመፍጠር እንደምትፈልግ የሚያሳይ ነው ይላሉ። ስለ አንተ የበለጠ ለማወቅ እና ከእሴቶችህ ጋር የሚጣጣም ሰው መሆንህን ለመገምገም ትፈልግ ይሆናል በዛ ጥያቄ ውስጥ ማለት ነው። አንድ ወንድ አንዲት ሴት ከጓደኞቹ ጋር ስላለው ግንኙነት እና የልጅነት ህልሞቹ በተደጋጋሚ እንደምትጠይቀው ሲናገር ነበር። ይህ ሰው ታዲያ መጀመሪያ ላይ ይህንን እንደተራ የመውጉጉት ቢያስበውም ከጊዜ በኋላ ግን ለሱ የፍቅር ስሜት እንደነበራት ተረዳ። ስድስተኛው ምልክት ስትናገር ብዙ ጊዜ ፈገግ ማለት ወይም መሳቅ ነው። ምንም እንኳን የምትናገረው ነገር በጣም አስቂኝ ባይሆንም እንኳን ፈገግ ካለች ወይም ትንሽ ብትስቅ ይህ በአንተ መገኘት ደስተኛ እንደሆነችና በአንተ እንደተማረከች የሚያሳይ ምልክት ሊሆን ይችላል። ፈገግታና ሳቅ አዎንታዊ ስሜቶችንና መሳሳብን ያመለክታሉ። የፈገግታና የሳቅ ሳይኮሎጂ ላይ የተደረጉ ጥናቶች እንደሚያሳዩት ሰዎች ለሚወዷቸው ሰዎች የበለጠ ፈገግ ይላሉና ከዚህም በተጨማሪ ይስቃሉ። ይህ የደስታና የፍላጎት ምልክት ነው። በአንድ ቡድን ውስጥ ሆናችሁ የሆነ ነገር ስትናገር ሁሉም ሰው በቁም ነገር ባይቆጥረውም ወይም ደግሞ ባይመለከተውም እሷ ብቻ ፈገግ ካለች ወይም ደግሞ ከሳቀች ይህ ለአንተ የተለየ ስሜት እንዳላት ሊያመለክት ይችላል። ሰባተኛው ምልክት በትንንሽም ይሁን በትልልቅ ነገሮች እርዳታህን መጠየቅ ነው። አንዲት ሴት በራሷ ልትፈጽማቸው የምትችላቸውን ነገሮች እንኳን ከአንተ እርዳታ የምትፈልግ ከሆነ ይህ ከአንተ ጋር ግንኙነት ለመፍጠርና በአንተ ላይ ጥገኛ እንደሆነች ለማሳየት የምታደርገው ሙከራ ሊሆን ይችላል። ሰዎች ለሚቀርቧቸውና ለሚተማመኑባቸው ሰዎች እርዳታቸውን እንዲሰጧቸው ይጠይቃሉ። የባህሪ ሳይኮሎጂስት የሆኑት አንድ ባለሙያ ሲናገሩ፣ አንዲት ሴት እርዳታህን ስትጠይቅ በአንተ ላይ እምነት እንዳላትና አስተያየትን እንደምታከብር ያሳያል። ይህ ደግሞ ወደፊት የጠበቀ ግንኙነት ለመፍጠር የምትፈልግበት መንገድ ሊሆን ይችላል። ለምሳሌ አንድ የስራ ባልደረባህ ኮምፒውተሯ ላይ ትንሽ ችግር ሲፈጠር እንኳን ብዙ የቴክኒክ ባለሙያዎች እያሉ አንተን ብቻ መርጣ እርዳታ ከጠየቀችህ ይህ ለአንተ ያላትን የተለየ ትኩረት ማሳያ ወይም ምልክት ነው። ስምንተኛውና የመጨረሻው ምልክት ስለ ሌሎች ሴቶች ስትናገር የምትሰጠውን ምላሽ ማስተዋል ነው። ቅናት፣ አለመመቸት ወይም ፍላጎት ማጣት ካሳየች ይህ ለአንተ የፍቅር ስሜት ሊኖራት እንደሚችል የሚያሳይ ምልክት ነው። ሴቶች ለሚወዱት ወንድ ሌላ ሴት ትኩረት ስትሰጥ ምቾት አይሰማቸውም። የቅናት ስሜት በግንኙነቶች ላይ የሚያሳድረው ተጽዕኖ ላይ የተደረጉ ጥናቶች እንደሚያሳዩት ቅናት የፍቅርና የባለቤትነት ስሜት ምልክት ሊሆን ይችላል። አንዲት ሴት ስለሌሎች ሌሎች ሴቶች ስትናገር አሉታዊ ምላሽ ካሳየች ይህ ለአንተ የፍቅር ስሜት እንዳላት ሊያመለክት ይችላል። ከሌላ ሴት ጋር ስለተገናኘህበት ሁኔታ ስትናገር በድንገት ዝም ካለች፣ ፊቷን ካጠቆረች፣ ወይም ደግሞ ርዕሱን ለመቀየር ከሞከረች ይህ ለአንተ የፍቅር ስሜት እንዳላት የሚያመለክት ነው። ውድ ቻናላችን ቤተሰቦች፣ እነዚህ ሴቶች አንድን ወንድ በድብቅ እንደሚወዷቸው የሚያሳዩአቸው ስምንት ስውር ምልክቶች ናቸው። እነዚህን ምልክቶች በመገንዘብ አንዲት ሴት ለአንተ ፍላጎት እንዳላት ወይም እንደሌላት ለመረዳት የመጀመሪያው እርምጃ ሊሆን ይችላል። ሆኖም እነዚህ ምልክቶች ሁልጊዜ ፍቅርን ላያመለክቱ እንደሚችሉ ማስታወስ አስፈላጊ ነው። ሁኔታዎችን በጥንቃቄ መገምገምና ከእርሷ ጋር ግልጽ የሆነ ውይይት ማድረግ በጣም አስፈላጊው ነገር ነው። እናንተስ ወንዶች ከዚህ በፊት እንዲህ አይነት ምልክቶች አስተውላችኋል? ያጋጠሟቸውን ተሞክሮች ከታች ባለው የኮሜንት ሳጥን ላይ ሼር አድርጎን ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግና ለሌሎችም እንዲደርስ ሼር በማድረግ አግዙን። ለቀጣይ ጠቃሚ ቪዲዮቻችን እንዲደርሷቸውም ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ስለተከታተላችሁን ተከታተላችሁን ከልብ እናመሰግናለን። ሰላም።